ሥርዓተ ቤተ ክርስቲያን በዓለም ላይ የምትኖሩ የእግዚአብሔር ልጆች ሰላም፣ እግዚአብሔር ይብዛላችሁ። በሳምንት ሁለት ቀን ማክሰኞና አርብ የምንማማረው ሥርዓተ ቤተ ክርስቲያን ትምህርት ዛሬ ደግሞ ባለፈው እንደተነጋገር ነው በወንዶች ዲቁና፣ ቅስና፣ ምንኩስና ጵጵስና፣ ሊቀ ጳጳስነት፣ ፓትርያርክነት ይህ ስልጣን እንዳለ ሁሉም ግን ከላይም ወደ ታች ከታችም ወደ ላይ አገልግሎት እንደሆነ ተነጋግረናል። በሌላ መልኩ ደግሞ በሚመናን ደግሞ በሕፃናት፣ በወጣቶች፣ በአረጋውያን ክህነት አለ። ክህነት ማለት ማገልገል ማለት ነው። በሰንበት ትምህርት ቤት፣ በወጣት ማህበር እንዲሁም ደግሞ በበጎ አድራጎት፣ ቤተ ክርስቲያን በመስራት ቤተ ክርስቲያን በማጽዳት ልብስ በማጠብና መስዋዕት በማቅረብ በእነዚህ ሁሉ ማገልገል ይቻላል። ወጣቱም እንደገና ደግሞ አረጋውያንም በዚህ አይነት መልኩ ያገለግላሉ። በሴቶችም ደግሞ ወጣቶች እንደፌበን እንደነ የቅዱስ ጴጥሮስ ደቀ መዝሙር እንደነ ጣቢታ ያሉ የሚያገለግሉ ሐዋርያትን እየተከተሉ እግራቸውን እያጠቡ ልብሳቸውን እያጠቡ ምግብ እያቀረቡ ሲደክማቸው አይዟችሁ እያሉ ሲያበረቱ የነበሩ እንዲህ አይነት አገልግሎት። እንደገና ደግሞ እንደ ሐና ሉቃስ ምዕራፍ ሁለት ላይ በቤተ መቅደስ ስጸልይና ስትጾም ስትለምን ትኖር ነበረ። በዚህም ክርስቶስ ተወልዶ ወደ መቅደስ ሲገባ የመጀመሪያ ከካህኑ ስሙን ቀጥላ ያየች እርሷናት፣ ይላል አያችሁ። በቤተ መቅደስ መኖር እንዲህ አይነት ታላቅ ሕይወት እንድናይ ያደርጋል ማለት ነው። ስለዚህ በሴቶቹም በወንዶቹም የወጣቶች የሚመና እንዲያቆናታሉ አገልጋዮች ማለት ነው። አገልጋዮች ማለት በሴቶቹም የወጣቶች አገልጋዮች ዲያቆናት፣ ዲያቆናት የወንዶቹ ዲያቆናት ይባላሉ። የሴቶች ደግሞ ዲያቆናውያት ይባላሉ። እነዚህም ስላላቸው አገልግሎት ማለት ዲያቆናውያት የሚሾሙት ከኤጲስቆጶሱ ወደ ሴቶች ለመላክ የሚጠመቁትን ሴቶች ከአንገት በታች ቅብአ ቅዱስ ሜሮን እንዲቀቡ በጠቅላላ በሥርዓተ ቤተ ክርስቲያን ሴቶች ሊፈጽሙት የሚገባውን የቤተ ክርስቲያን አገልግሎት እንዲፈጽሙ ነው ይላል። ፍት መንፈሳዊ ስምንት አንድ ላይ ዲድስቅልያ አስራ ሰባት ላይ ይህን ይናገራል ይቀጥልና ምንድን ነው አሁን? ለምሳሌ በዓለም ደረጃ ላይ ለምሳሌ አሁን ባንክ ሲገባ ወደ አውሮፕላን ሲገባ ወንዶችን ወንዶች ይፈትሻሉ ሴቶችን ሴቶች ይፈትሻሉ። አያችሁ። ሕግ ይወጽም ጽዮን ቃለ እግዚአብሔር የኢየሩሳሌም ሕግ ከጽዮን ይወጣል፣ ቃለ እግዚአብሔር ደግሞ ከኢየሩሳሌም ይገኛል ተብሏል። ሕጉ የወጣው ከቤተ ክርስቲያኗ ከፍትሐ ነገሥት ስለሆነ እንደምናየው ነው። አሁን ባየነው መልኩ እንደው በሚገባን ቋንቋ ስናየው ወደ ባንክ ሰዎች ሲገቡ ሴቶችን ሴቶች ወንዶችን ወንዶች ይፈትሻሉ። ወደ አውሮፕላን ምንስ ገባ እንደዚሁ ፎረስት ጣቢያን በምሄድበት ሰዓት ሴቶችን ሴቶች ወንዶችን ወንዶች ነው ማለት ነው። ስለዚህ አሁንም እዚህ ጋር የሴት ዲያቆናውያት የተመረጡበት እንደውም በፀበል ዙሪያ ላይ ራሱ አሁን ዲያቆናቱ ከውስጥ አውጥተው ሲሰጣቸው የሴት ዲያቆናውያት ለሚመናኑ ፀበሉን እንደገና በፀበል ቦታ ላይም ደግሞ በትልቁ ፀበል ቦታ ላይ በመጠመቅ ላይ ያሉ ተጠምቀው ሲወጡ ልብሳቸውን በማቅረብ ጫማቸውን በማቅረብ ፀበሉን በማጠጣትና የተለያየ ነገር በማስተናገድ የሚያገለግሉ ናቸው ማለት ነው። ይሄን ያገለግላሉ። አሁን እዚህ ጋር ደግሞ ሜሮን ዝቅ ብለው መቅባት የሚችሉ እንደገና ደግሞ ነፍሳቸውን መቀየር የሚችሉ በዚህ አይነት መልኩ ለአገልግሎት ይጠራሉ፣ ይመረጣሉ ነው። ሌላው ዲያቆናት ሴቶች አይባርኩም። ዲያቆናትና ቀሳውስት የሚሰሩትን የክህነት ስራ አይሰሩም። ሴቶች የሚገቡበትን በር ብቻ ይጠብቃሉ። ይህ ነው እንግዲህ የሴቶቹን በር ይጠብቃሉ። የሴቶቹን ጫማቸውን፣ እንደገና ልብሳቸውን፣ እንደገና ጸበል፣ ማንኛውም ነገር አቅርቡልን የሚሉትን ሁሉ ያቀርባሉ። ዋናው ትልቁ ተልኳቸው ግን በሴቶች በር ሆነው መውጣት መግባት ስርዓት ማስያዝ ህጻናቱ መጀመሪያ በአርባ ቀን በሰማኒያ ቀን ያሉ እንዲቆርቡ ከዚያ ቀጥለው ህጻናት ከዚያ መነኮሳት ከዚያ ደግሞ ወጣቶች ከዚያ አረጋውያን እንዲያደረጉ ወረፋስ ይዘው እንዲጠቀሙ እንደገና ጸበል እንዳይፈስ እንደገና ደግሞ ሰዎች ስራ ጠብቀው እንዲወጡና እንዲገቡ እያደርጋሉ ያስተባብራሉ ማለት ነው። ባጭር አገላለጽ እንዲህ ናቸው። ሌላው ዲያቆናውያት በህዝቡ ዘንድ ክብር አላቸው። ወትኩን ዲያቆናዊት ክብርተ በሃቤ ክሙ በእናንተ ዘንድ ሴት አገልጋይ የተከበረችና አዎ ከፍ ያለች ትሁን ይላል። ሌላው ዲያቆናውያት እንደ ዲያቆናት ተንሱ ጸልዩ እያሉ ጸሎት አያዙም። ዲያቆን ሲያዝ የምላቸው ሳያዝዛቸውም ምንም ነገር አይሰሩም። ነገር ግን ዲያቆኑ ተንሱ ሲል እግዚኦ ተሳለና ካህኑ ሰላም ለኩልክሙ ሲል ደግሞ ምስለ መንፈስ ከብለው እንደ ሕዝቡ ተሰጦ መቀበል ይችላሉ። እነሱ ግን ተንሱ ብለው ጸሎት የማድረግ እንደ ካህኑ ደግሞ ሰላም ለኩልክሙ የማለቱ ግን አዎ አይሰጣቸውም፣ እድሉም ስርዓቱም፣ ቀኖናውም የላቸውም ነው የሚለው። ይቀጥልና ስለማናቸውም ጉዳይ ለመነጋገር አንዲት ሴት ዲያቆናዊትን ሳትይዝ ብቻዋን ወደ ዲያቆን ወይም ወደ ኤጲስቆጶስ መሄድ አይገባትም፣ ክልክል ነው ይላል። ይህን ማለት ስለማናቸውም ጉዳይ ለመነጋገር አንዲት ሴት ዲያቆናዊትን ሳትይዝ ብቻዋን ወደ ዲያቆን ወይም ወደ ኤጲስቆጶስ መሄድ አትችልም። ይህ ስርዓት ነው። አሁን ዛሬ ቤተ ክርስቲያኗ ያጣችው። በዚህ አይነት መልኩ ቢቀጥል ቤተ ክርስቲያኗ ለሁሉም ተጠብቆ ይኖር ነበር። አሁን ይሄ የተሰራ ስርዓት፣ ስርዓቱ ላይ፣ ወረቀቱ ላይ፣ መጽሐፉ ላይ አለ። ስርዓቱ ላይ አለ እንጂ አንገለገልበትም። ለምን? ሴቷም ወደ ዲያቆን ዝምብላ ትሄዳለች። ዲያቆንም ወደ ሴቷ ይሄዳል። ሴቷም ሴቷም ወደ ኤጲስቆጶስ ትሄዳለች። ኤጲስቆጶስም ወደ ሴቱ ይሄዳል። እና ይሄ አሁን መመሳሰሉ፣ መገናኘቱ ሲመጣ ምን ይመጣል ማለት ነው? መተማማቱና ስርዓት ማፍረሱ እየመጣም ያስቸገረው ይህን ስርዓት ጠብቀን መጓዝ ያቃተን ስላቃት። ለዚህ ነው የተሰራ ስርዓት አለ፣ ስርዓቱን የሚጠብቅ ጠፋ። ቤተክርስቲያኑ አዲስ ስርዓት አትጠብቅም። ለምን የተሰራ ስርዓት አለ፣ ተሰራ። በሰማይ ተሰራ፣ በምድር በሰማይ የተሰራው በምድር ተሰርቷል። አሁን ትውልዱ ያቃተው የተሰራውን ማስቀጠልና ማስተካከል ነው። ሌላው ዲያቆናዊ ሴቶችን ልትገስጽ፣ ልትመክር፣ ልታስተምር፣ በመሳሰለ ሁሉ ልትረዳቸው ይገባል ይላል። እውነት ነው። ዲያቆናዊ ሴት ልት ሴቶችን ትገስጻለች፣ ትመክራለች ያወቀችውን ደግሞ ታስተምራለች የተረዳችውን ታስረዳለች። የሰማችሁን ታሰማለች። አዎ ቅዱስ ጳውሎስ ለጢሞቴዎስ ምንድን ያለ የሰማኸውን አሰማ የተማርከውን አስተምር የተነገርከውን ተናገር ያየኸውን አውራ የሰማኸውንም ደግሞ መስክር እንዳለው ሴቶቹም የሰሙትን አዎ ለመናገርና ያዩትን ማስተማር የተማሩትን ማስተማር ግድ ይላቸዋል። ይህ ግዴታ ነው። ዲያቆና ሴቶቹ ልትገዝ ይቁንም ደግሞ የሚያወሩትን ያለ ሰዓቱ ያለ ቦታው በአለባበስ የተቸገሩትን በአመለካከት የተቸገሩትን በአነጋገር የተቸገሩትን በተለያየ መልኩ ችግር ያለባቸውን መምከርና መገሰጽ ማስተካከል ይችላሉ። ተልእኳቸውም ይህ ስለሆነ ማለት ነው። ሌላው ዲያቆናያት ቅስና አይሾሙም፣ ቄስም አይባሉም። በቤተ ክርስቲያንም በማይበር ጸሎት ጀማሪ ፈጻሚ አይሆኑም ይላል። ሃይማኖት አበውም ቅዱስ ጳውሎስም ይናበ ውሃ ለብእሲት ከመተማር ሃይማኖት ሴቶች መስቀል ይዘው እንዲባርኩ መስዋዕት ይዘው እንዲቀድሱ፣ ይልቁን ደግሞ እንዲባርኩ፣ ጸሎት እንዲያደርጉ፣ በጸሎት እንዲጀምሩ፣ በጸሎት እንዲያጠናቀቁ አልተፈቀደላቸውም። የግል ጸሎታቸውን ግን ጀምረው መጨረስ ማጠናቀቅ ይችላሉ፣ መጸለይ ይችላሉ። በጊዜውም ያለ ጊዜም ምንድና ያለው ልበ አምላክ ዳዊት ስብዐተ ለዕለት ሰባሕኩከ በእንተ ኵነኔ ጽድቅከ፣ ስለ መልካም ፍርድ በቀን ሰባት ጊዜ አመሰግናለሁ ብሏል። ስለዚህ በእነዚህ ምስጋና ዎች ሴቶችም እግዚአብሔርን ማመስገን የሚችሉ መሆኑን ይናገራል ማለት ነው እና ለዲያቆናት ቅስና አይሾሙም ነው። ነገር ግን ቅስና ሲባል ደግሞ ቀሳ አገለገለ በሚለው በማገልገል ደረጃ ግን የሚያገለግሉት የስራ መስክ ግን አላቸው ነው። ቄስም አይባሉም አገልጋይ ይባላሉ። ቄስ የሚለው ግን ለካህን የተሰጠ ስም ነው። ነው ቤተክርስቲያንም በማይበር ጸሎት አያደርጉም። እውነት ነው ጸሎት አያደርጉም። ይሄ ለካህናት ለኤጲስቆጶሳት የተሰጠ ስርአት ነው፣ የተሰራ ስርአት ነው። ስርአቱ ተከብሮ መኖር አለበት ነው ሌላው ዲያቆናውያት ቃላቸውን ከፍ አድርገው ጮኸው አይጸልዩም። ወእይጸልያ በልዑል ቃል ቀስ ብለው መጸለይ አለባቸው እንጂ መጮህ የለባቸውም ይላል። ሴቶች ራቅ አድርገው አጩኸው መጸለይ የለባቸውም። ዝግ ብለው መጸለይ አለባቸው። ይህን ጸሎታቸውን ደግሞ እግዚአብሔር ይሰማቸዋል ይላል። ስለዚህ ምንድን ነው እነሆ ሴቶች እንደምናውቀው እዚህ እንደውም ምንትን ላይ በዚህ መልክ ላይ ምን ይላል? ሴቶች ትንሣኤውን ይናገሩ ዘንድ እግዚአብሔር መረጣቸው ይላል። በቅዱስ ገብርኤል መልክ ላይ ምን ይላል? ሴቶች ትንሣኤውን ተናገሩ ይላል። ቅዱስ ያሬድም ሰበካ ትንሳኤ ትንሣኤውን ሰበኩ ብሎ ይናገራል። ቅዱስ ወንጌል ደግሞ ምን ይላል? አንስታን ከራ ትንሣኤው ነገራ የሚለውን ቅዱስ ያሬድ ሴቶች አደነቁ፣ ትንሣኤውንም አዩ፣ መሰከሩ ያለውን ወንጌል ደግሞ ምን ይላል ሴቶች ወደ መቃብሩ ሂደው ክርስቶስ መነሳቱን አይተው ለሐዋርያት መጠው ተናገሩ መሰከሩ ይላል እና ምን አለ? የክርስቶስ የትንሣኤ ምስክር የመጀመሪያዎቹ ሴቶች ናቸው ይልና የመጀመሪያዋ፣ ቅድስት ድንግል ማርያም ሁለተኛዋ ማርያም መግደላዊትና ከማርያም መግደላዊት ጋር አብረው የነበሩ ለነ ስሞን ጴጥሮስ ለነ ዮሐንስ ነገሯቸው። ስሞን ጴጥሮስና ዮሐንስም የደዋዩ። ከዚያ ቀለወጳና ስና ሉቃስ በመንገድ አገኙት። ከዚያ አስሩ ሐዋርያት በምሽቱ አስራ ሁለት ሰዓት ላይ በተዘጋ ደጅ ገብቶ ሰላም ለእናንተ ይሁን ብሎ እፋለባቸውና መንፈስ ቅዱስን ተቀበሉ ብሎ ባርኳቸው እነሆ ሀብተ ክህነትን ሀብተ ስልጣንን ሰጧቸዋል ማለት ነው። ስለዚህ ሴቶች የትንሳኤው ምስክር ናቸው። እንደገና ደግሞ ከተነሳ በኋላ በተለያየ በማእድ እየመጣ መነሳቱን ሲያሳያቸውም አብረው ነበሩ እንደገና ደግሞ በእርገቱም ወደ ሰማይ ሲያርግም ሴቶች አብረው ነበሩ እንደገና በአምሳኛው ቀንም መንፈስ ቅዱስ ለሐዋርያ ሲወርድ ከእመቤታችን ጀምሮ ሴቶች በሙሉ መንፈስ ቅዱስን አብረው ተቀብለዋል ማለት ነው ስርዓተ ቤተ ክርስቲያን በሳምንት ሁለት ቀን ማክሰኞና አርብ የሚተላለፍ ትምህርት ነው ገብረመስቀል ሚዲያ ነው ቤተሰብ ሁኑ ሰብስክራይብ ላይክ ሸር አድርጉ ስርዓቱን እንወቅ ሴቶች ለምሳሌ አሁን ለምንድን ነው ማንሆነው ለምንድን ነው ማናገለግል የሚለውን ነገር ግን በምእመናን ዘንድ በሴቶችም በወንዶችም ክህነት እንዳለ ክህነቱ ግን ካህናት እንደ ቄሶችና እንደ ዲያቆናት ሳይሆን የምእመናን የተለየ የክህነት አገልግሎት እንዳላቸው የተረዳንበት ትምህርት ነውና፣ ሰላም እግዚአብሔር ከሁላችን ጋር